ማሳሰቢያ እዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆችን የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህንን ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳቸዋለን። ዛ መስካር ውስጥ ስለሆንኩኝ ምንም አልታወቀኝም። ሌላ ሙድ ውስጥ ገባው ነው ስለማቅ አይሆንም ያልኩት ግን ያ ሁለት ወር እስከሚያልቅ ድረስ ከእሱ ጋር በተደጋጋሚ እናደርግ ነበር። ብዙ ሴቶች እና ወንዶች አሉ ጥግ ላይ ቆመው ይሳሳማሉ። እና እሱ ሳመኝ ማለት ነው። እሱ ሳመኝ ከዛ የዳበሰኝ ምናምን እዛ የተሳሳምን እያለ የምለብሳቸው ልብሶች በጣም አጫጭር ናቸው። ብዙ ጊዜ አጭር ልብስ ነው የምጠቀሙ። እና ይሳመኝ ያለ ዞር አደገኝነት ማለት ነው። አቋሜን አይተው ምናምን ይፈልጉኛል። ስለሚፈልጉኝ ደግሞ ሶሴድ ለማርከት እነሱን እጠቀማለሁ። አንደኛ ሁለተኛ ደግሞ ውጤት እንዳይቀር ብዬ ከነሱ ጋር ማድረግ ጀመርኩ። አሁን ከነሱ ጋር በማድረግ ሰዓት የሌለኝን ውጤት ይሞላኛል። ከመጀመሪያው ስነግር እኔ የምኖረው ከእናቴ ጋር ነበረ። እናቴ ነች ያሳደገችኝ። አሁን ላይ ግን እንጀራ አባት አለኝ። አሁን የሚኖረው እናቴ እንጀራ እየሸጠች ምናምን ያሳደገችኝ ተማሪም ነበርኩም በዛ ሰዓት ለእናቴ ጥሩ ልጅ ነበርኩኝ ያው ከትምህርት ቤቱ ወደ ቤትም ስገባ እናቴንም አግዛታለሁ እሷም ለእኔ ጥሩ እናት ነበረች ግን በመሀል እንጀራ አባት ሲመጣ ያው ያለው ነገር ብዙ ነገሮች ተፈጥረዋል በዛ ምክንያት አባቴ የለም በህይወት ኖር አይኖር እሱ አላውቅም ብዙ ማጠይቃት ነው እና ተማሪ እያለሁም ወደ ከፍ እያልኩም ስመጣ 18 ዓመት ሲኖረኝ ከእንጀራ አባቴ ጋርም ያው ቀልዶች ምናምን እንደዚህ ወጣ ያሉ ነገሮች ምናምን እና ይቺ ልጅ አደገች እንደዚህ ምናምን እያለ የሚቃለድ ነበረ። ብዙ በጣም የሚቀራረብ ነው እና ሁሌም ውስጥ ከአለባበስ ሴንም ቤት ውስጥ ብዙ ቁምጣ ምናምን ነው የሚለብሰው። ከዛ ይቺ ልጅ እኮ አደገች አደገች ምናምን እያለ ቤቱም ሲመለስ ለርሆን አድርጌ ነበር ማስበው። አንድ ቀን ግን ያልታሰበ ችግር ተፈጠረ። አንድ ቀን እንደዚሁ ለምንትን ለማለት ለመዝናናት ወተን ከእንጀራ አባቴ እና በስካር መንፈስ ከእሱ ጋር ሌላ አብረን ነበር የተፈጠረው። እኔ በመሀል ዩኒቨርሲቲ ነበርኩኝ። ከዩኒቨርሲቲ ስመለስ ክረምት ላይ እናቴ የለችም ነበር አጋጣሚ። እና ለመዝናናት ምናምን ብሎ ወደ ውጭ ወጣን ማለት ነው፣ ሬስቶራንት ምናምን የሄድን እዛ ስንሄድ ለስላሳ አዘዝኩኝ። ለስላሳ አጠጭም ብሎ ቢራ ምናምን የምጠጭው አሁን እኮ አድገሻል ዩኒቨርሲቲ ሄደሽ ነው የመጣሽው። አሁን ትልቅ ልጅ ነሽ ዶ ቢራ ምናምን እንደጠጣ ጋባ ከዛ መጠጥ ይቻላል። ከዛ ቢራ ጠጣ ወይ ከዛ ወደ ቤት ገባን። ከጠጣ ከተዝናና በኋላ ወደ ቤት ገባን። አጋጣሚ ማዘር አልነበረችም እና ማታ ላይ ወደ ቤት ስንገባ ሰክሬሎኝ ብዙም ራሴን አላቅ ጠጥቼ ስለነበረ ከዛ እሱ ልክ እንደተለመደ ነው የመሰለኝ ልክ በፊት እንደምንቃለደው ማለት ነው አሁን እኮ አድገሻል፣ ምን ልጅ ሆነሽ ምናምን ይለኛል ማለት ነው። ከዛ በድንገት እያወራ እያለ ሳላስበው ከንፈሬን ሳመኝ። እዛ በስካር ውስጥ ስለሆንኩኝ ምንም አልታወቀኝም። ሌላ ሙድ ውስጥ ገባው እሱም በእጆቹ ምናረው ስላሰብኩኝ፣ አንደኛ ሰክር ያለውኝ፣ እናም አባን ልክ እንደ አባቴ ስለሆነ በፊት ማየው እንደዚህ አይነት ነገር ይፈጠራል ብዬም ይተናለ እና በድንገት ከንፈሬን ሳመኝ ግን የማላቀው ስሜት ተሰማኝ ማለት ነው። ከለክለው አልሞከርኩም ምክንያቱም ሰክሬ ነበረ። ምንም ሌላ ሙድ ውስጥ ገባሁኝ። ጠዋት ላይ ነው ራሴን አወቅኩት። ጠዋት ስነቃ ያው የተፈጠረው ከሱ ጋር አብረን አድረን ነበረ። ድንግሌን ወሰደው እሱ እና ከዛ በኋላ ማዘን እንዳታቅብ ብዙ ነገር ማስመሰል ጀመርኩ። በጣም ደንግጬ ነበረ። አንደኛ ደግሞ በጣም ያማል። በቃ ብዙ ነገሮችን አሰብኩኝ። ግን እዛ መሃል የእንጀራ አባቴ ስለሆነ ማውራት አልፈለግኩም። ምክንያቱም ከእናቴ ጋ በዛ ብዙ ነገሮች አሳልፎ እንድለያዩ አልፈለኩም እንድታቅም ስላልፈለግኩ ስሜቴን ደብቅ፣ ህመሜንም ደብቅ። እሱ ምንም አላለኝም። በቃ ኖርማል እንደሆነ ነገረኝ ነው ምን እንዳልጨነቅ ምናምን ነገረኝ። በቃ ይሄ ኖርማል ነው፣ ምንም ችግር የለውም፣ ምንም መቶኝም ምናምን እና ሌላ ጊዜ ምንትን እንደምንል ምናምን አሰበ ማለት ነው ነገረኝ። ደንግጬ ነበረ ምንም መመለስ አልቻልኩም፣ ምክንያቱም እሱም ደንግጦ ነበረ። በስቴጅ ስመለስ እንደዚህ አይነት አልጠበቀም ድኝ ትሆናለች ብሎ ያው ብቻዋን ታሳልፋለች ብሎ ስላሰበ እዛ ከወጣቶች ጋር ምናምን አድርጋለች ብሎ ነበር ያሰበው። ከዚህ በኋላ ችግር እንደሌለው እና ከዚህ በኋላ ከሱ ጋር ብቻ እንደማደረግ ነገረኝ። እንደዛ ብሎ አጥናናኝ እና ምንም እንደማይፈጠር ምናምን ነገረኝ ና ምን ለምትላሹ ስለደነገጥኩ ምንም አልመለስኩለት፣ እሺ ብቻ አልኩኝ። ለጊዜው ደንግጬ ስለነበር የምመልሰው እና ምን ማድረግ እንዳለብኝ ራሱ አላወኩም፣ ግራ ተጋግቼ ነበር። መስቶኝ ወጣ ም በኋላ ያለው በጣም ከብደት ለእኔ በጣም ከብዶ ነበረ። አንደኛ ለእናቴ ልንጋራት አልንጋራት በሚል ሀሳብ ውስጥ ነበርኩኝ። አንደኛ ለእናቴ ብነጋት ነሱ ህይወት ይበጠበጣል፣ እንደገና ደግሞ የኔ ገበናል ከእንጀራ ባሳባ ብሎ ይወጣል ብዬ ስላሰብኩ ለጊዜያቱ መናገር አልፈለግኩ። ለብቄ ያስኩትኝ እሱም አልተናገርም። ላይፋችን እንደዛው ቀጠለ። ከዛ በኋላማ እንድናረግ ነው የነገርን ከሱ ጋ ብቻ እንድናረግ ነው ማረግ ቀጠለ። ለጊዜያቱ ደስ የሚል ስሜት ስለነበረው ከእሱ ጋር አብረን ማሳለፍ ጀመር። በድብቅ እናቴ በሌለ ሰዓት ማረግ ጀመር። በቃ የተለመደ አድርጌ የወሰድኩት በተደጋጋሚ ከሱ ጋር አረግን። እሷ በሌለች ቀን እንደዚሁ ትንንራለን። የተለመደ አድርጌ የወሰድኩት እኔ ምንም አልመሰለኝ፣ ለግዝ ሌላ እንትን አልኩኝ። ከዛም በኋላ ሌላ ነገሮችም ማለት ከሱ ውጭም ለመልመድ፣ ከዛም በኋላማ ሁሌም ማድረግ ጀመር። ማዘር በማትኖር ሰት ክረምቱ እስከሚያልቅ ድረስ ሁሌም ማድረግ ወሰን። በዛ መሃል ግን ከማዘር ጋር ብዙ ነው ደስተኛ አልነበረም። የእሷ ፍቅር እየቀነሰ መጣ፣ የእሱ ማለት ነው፣ ከእሷ ያለው ፍቅር። ለምን እንደሆነ ስጠይቀው ከዚህ በኋላ እንደማይፈልጋት እና እኔን መግባት እንደሚፈልግ ነገር፣ ምን ምላሽ እንደማይሆን ስለማይቅ አይሆንም ያልኩት ግን፣ ያ ሁለት ወር እስከሚያልቅ ድረስ ከእሱ ጋር በተደጋጋሚ እናደርግ ነበር። እና ከእሷ ጋር ብዙ ጊዜ ይጨቃጨቃሉ። በቃ ምንም ለእሷ ሪስፔክት የለውም። ምንም መልስ አይሰጣትም። በቃ እንዳለች እንኳን ይረሳታል። እና በቃ በተደጋጋሚ አይኑ ከኔ ላይ አይነ ከዛ መሀል ከዛሬ ነገ ይሻላል፣ ከዛ ነገ ይሻላል እየተባለ ያንን መተው አልቻልኩም። እንደዛ አለ። ከዛም በኋላማ ያው ቤት ውስጥ ብዙም ነፃነት የለኝም፣ ምክንያቱም እሷ ላይ በሚያደርገው ነገር አይኑ በቃ ከኔጋ ነው ያለው። እሷ እያለች እኔ ነው የሚያየው። መታጠቢያ ቤቱን ሻወር ልወስድ ስገባ ተከትሎኝ ይገባል። መኝታ ቤቱን ስገባ ብሎኝ ይገባል። በዛም መሀል እኔ በጣም ተሳቀቅኩ። ከዛሬ ነገር ተደረሰብኝ ወይ አይች ብዬ በጣም እሳቀቃለሁ። እንደዛም ሆኖ እየፈራሁ እያለ ግን ሌላ የምናረግ ሰዓት ያንን ነገር ረሰዋለ። እንደገና ነገ ተነገ ወዲያም ተደጋጋሚ ነገር ነው። በዛ ማ እየተሳቀቅኩ እያለሁ ችግሮችን ለመፍታትም ለማቆምም አስባለሁ። አንዳንዴ ግን ተመልሼ እዛ ውስጥ ነኝ በየቀኑ ሱስ ሲያዘኝ ምክንያቱም ምንም ፋታ አይሰጥም። በመሄድበት ይሄዳል ጭራሽ ብሎ ከእኔ ጋር ሆኖ ማለት ነው። እና በመሀል በጣም ተጨንቄ ነበረ። እሷም ያንን እያየች ሁሌ ጠዋትም ስትወጣ ማታም ስትገባ ይጨቃጨቃሉ። ምንም ሰላም የላቸውም ቤት ውስጥ። ግን በዛ ሰዓት ብዙ ጊዜ ብዙ ቀን ከመሄድበት መሄድበት ይቀን ይበልጣል። እዛ ላይ እረፍት ሞልቻለሁ ብሎ እረፍት ረፍት ነው የሚያደርገው ብዙም ስራ አይሄድም። አሁን ስራው ቆሟል፣ የአመት እረፍት ወስጃለሁ ብሎ ቤት ውስጥ ነው ያለው። ማዘር ደግሞ የጠዋት ወጣ ማታ ነው የምትገባው። እንደዚህ እያለ እንደዚሁ በተለመደው ባህሪያችን ቀጠልን፣ በድብቅም እንደዚህ እያደረግን ያቺ ወር እንደምንም አለቀች። ከዛ የመጨረሻ ያ ሁለት ወር አልቆ ወደ ካምፓስ ተመልሼ ሄድኩኝ። ወደ ካምፓስ ተመልሼ እየሄድኩኝ ክላስ ክላስ ውስጥ ሌላ ልጅ ነበረ ዛ የወደኝ ማለት እንደሚወደብ የተደጋጋሚ ተደጋጋሚ ነገር ግን እዛ የተፈጠረው ነገር ስላለብኝ እሱ እንትን ማለት አልፈለኩም። አሁንም በተደጋጋሚ ስንወጣም ለምሳ ስንወጣም፣ እንደዚ ለእረፍት ስንወጣም ሁሌ እያስቸገረኝ ጀመር። በቆም እያስብበት የሆነ ቀን ማታ ላይ የሆነ ቦታ ሄድ አብረን እየሄድን እያለን እዛ ሲሄድ ጨለማ ነገር ነው። እዛ ማያቸው ነገሮች ብዙ ሰዎች አሉ ምን ያለው ከጓደኞች ጋር ምናምን እያለን ፀባዬ በጣም ተቀያየረ። ምክንያቱም ያነጫነጨኛል፣ በቃ ይከፋኛል። ትንሽ ነገር ነው፣ ብዙ ደስ ማይሉ ስሜቶች በአይኑሮ ይመጣል። በምን ምክንያት ያው እዛ የለመድኩት ነገር ሲቀር ግን ሲቀር ያነጫነጨኛል። ከጓደኞች በተደጋጋሚ ምን ሆነሽ ነው ማለት ያለ ጥይቁም ግን ምንም ምላሽ አልሰጣቸውም። በቃ ከነሱ ጋር ያስጠላኛል ማውራት ምናምን በጣም ያስጠላኛል። አብሪያቸውም አልሆንም። አንዳንዴ በጣም ማለት ጭንቀት ውስጥ ገባሁ። ክላስን በስነ ሰዓት አልከታተልም። ቺንሽን ይኸው ሌላ ቦታ ሄደ። በእውነት ሰዓት ላይ በቴሌግራም የማወራው ልጅ ነበር። በተደጋጋሚ የሚያወራል ነበር እና ቪዲዮች ምናምን ይልክልኛል። ክላስ ውስጥ ማ እያገኛለን እዛ ትምህርት ቤት ውስጥ ነው የሚያገኝ ግን ብዙ እንደዚህ አናወራም። እና እነዛም ቪዲዮች ይልክልኛል። እኔ ግን መልስ አልሰጠሁትም። እነዛም ቪዲዮች ግን እኔ አያቸው ነበር ቢሮዎች ናቸው አለው ግን ለእሱ መልሼ ቴክስት ና ማለት ነው። እዛ እንዲቀን እረፍት ላይ እያለን ውጭ ላይ ስወጣን ልጁ በድንገት መጣ። በድንገት መጥቶም ክፍለ ፊት እዛ ካምፓስ እያለን ማለት በተማሪ ፊት አረግላ እንደዚህ ውጭ ላይ ወጠን ማለት ነው። ብቻችን ለማውራት ፈልጎ ሲሆን ግን አልፈልግ ማውራት አልፈለግ እዛ በድንገት እንደዛ ሲያደርግ ዝም ብ ተመልሼ ወደ ሩም የገባውኝ። ሩም ገብቼ እነዛን ቢሮዎች እያየውኝ ከእንጀራ አባቴ ጋር ያደረኩትን እያስታወስኩ እነሱ ግን በኋላ እራሴን በራሴ ልጆቹን እያየሁ እና በተደጋጋሚ ልጁ ያወራኛል፣ አሁን መላሽ አልሰጠሁትም። ይህን ሰዓት ላይ በዚህ ቀን ላይ እንወጣለን ምናምን፣ ግን ሁሌ ስሜት ያለው እዛኛው ጋር ነበረ። እንጀራ አባቴን ነበር የማስበው፣ እዛ የማደርጋቸውን ነገሮች ሁሌ በተደጋጋሚ እነሱን እያሰብኩኝ ነበር ያለው እዛ። አንድ ቀን የሚያሰብኩት በቃ ከአቅሜ በላይ ሆነብኝ። አቅሜ በላይ ሲሆንብኝ የሆነ ቀን ላይ አብረን ወደ ውጭ መውጣት ወጣን። ከልጅኩ ሞት አካባቢ ነው ወደ ውጭ ወጣን። እዛ ወደ ጨለማው ምናምን አካባቢ ነው። እዛ ስንሄድ ብዙ ሴቶች እና ወንዶች አሉ፣ ጥግ ላይ ቆመው ይሳሳማሉ። እና እሱ ሳሜ ማለት ነው። እሱ ሳሜ ከዛ የዳበሰኝ ምናምን እዛ የተሳሳ ምን እያለ የምንለብሳቸው ልብሶች በጣም አጭር ናቸው። ብዙ ጊዜ አጭር ልብስ ነው የምጠቀሙ ላይ ያለ ዞር አደገኝነት ማለት ነው። እና በጊዜውም ብናደድም ግን እኔ ላይ ያለው ስሜትና እነሱን ስላረካኝ ልብሶቼን ምትን ስላለልኝ ደስ ብሎኛል። እኔም ደስተኛ ነበርኩም አላስቆምኩትም። እዛም ወደ ሩሜ ተመለሻ ይገባል ወደዛ ስገባም በጣም ደስተኛ ነበርኩኝ በቃ እዛ እንደዛ ሱስ በጣም ሱስ ነበረ እዛ ድረስ ነበረ ሱስ ያዘ እና ከዛ በኋላ ካረጉ በኋላ በጣም ደስተኛ ነኝ እየሳኩኝ ነው የገባሁት እና ጓደኞችን በኔም ተገርሞ ደነገጡ ማለት ነው ዛሬ ደግሞ ምን አግኝተሽ ነው ምናምን እስከ ዛሬ አውጥተሽ አታውቂም ነበር ዛሬ ምንድ ያሳቀሽ ምን ተገኝቶ ነው ምናምን እና በጣም ተጋረሙ እነሱ ራሱ ግራ ገባቸው እኔ ለጊዜው ወቃ ደስተኛ ስለሆንኩኝ ምንም አልመሰለኝም። ለእነሱም አልነገርኳቸውም። ከልጁ ጋር በተደጋጋሚ ባገኘነው ሰዓት ማድረግ ጀመር። ማታም ስንወጣ፣ እንደዚህ ረፍት ላይም ስንወጣ መናፈሻ ቦታ መሄድን በተደጋጋሚ ከልጁ ጋር ማድረግ ጀመር። ሰዓቱ ደስተኛ ነበርኩ። ምክንያቱም በጣም ሱስ ውስጥ ገባውኝ፣ የማድረግ ሱስ ካላረኩ በጣም እንትን በሳጫለሁ፣ ያነጫንጨኛል፣ ብዙ ነገሮች ትላላለሁ። እንደዛም እያልንቀጠል ነው ማለት በቃ ዩኒቨርሲቲ ውስጥ ሁሌ ከትምህርት በኋላ ልጁን አገኘዋለሁ። ላይፋችን ከእሱ ጋር ሆነ። በቃ ያገኙት አጋጣሚ ከሱ ጋር ማድረግ አለውን የእንጀራ አባቴ ይደውላል ግን ብዙም እዛኛው ላይ እንትን ስላልኩ የዛ ጫና ቀንሶብኛል። እና አሁን እሱን በዛ ሰዓት ረሳሁት ረሳሁት። ከዛ ጋር ሲሆን እሱን ረስቼ ከዛኛው ጋር ነው ትምህርትን፣ አልማርም በስንት ሰዓት አልከታተልም። በቃ አእምሮ ውስጥ ያለው ያ ብቻ ስለሆነ በቃ ያንን ብቻ ነው የማስበው። በተደጋጋሚ ሰዓቱ እስከሚያልቅ ምናምን የምንጠብቅ የክላስ ሰዓቱ እስከሚያልቅ ምናምን እንጂ ያና ትኩረት አላደረኩበት። የዩኒቨርሲቲ ላይፋችን ከዛ በኋላ እንደዛ እያንን አብረን እየቀጠልን ተደጋጋሚ እያደረግን በዘመን ሰዓት ላይ ከእሱ ጋር እያደረግን ባለ ሰዓት እሱ ሌላም ፈለገ ትልቅ በሌላ በኩል በሲምቱ ማድረግ ፈለገ፣ እና እኔ በእሱ አልተስማማውም ነበረ። ምክንያቱም አንደኛ እንደዚህ አይነት ነገር የተለመደ አልመሰለኝም ሰላም አላቅም። ሌላ የሆነ እንትን ሀሳብ መሰለኝ እና አልፈለግኩ ማድረግ። ከዛ በሱ የተነሳ ተጋጨን። ከልጁ ተደጋጋሚ ላውረው በሞክርም ምንም ያወራኝ አልቻለም አፈረፈ ከነጭራሹ። ከዛ እኔም በሱ ተናድጄ ከሌላ ንሱ ሰዎች ጋር መጀመር ከሌላ ወንድ ጋር እንደዚሁ እዛው ከሌላ ወንዶች ጋር መጀመር በማድረግ ሰዓት በቃ እየለመድኩት መጣሁ። እኔ በቃ ከሌላ ወንዶች ጋር ማድረጉ ሱስ ሆነብኝ። የተለመደ ነገር አድርጌ አሰብኩት። ምንም ግዳ አይሰጠኝም ነው፣ ሁሌም ከነሱ ጋር እወጣለውኝ ካገኘሁት ሰዎች ጋር በቃ እንደዛ ያለ ህይወት ይቀጠልና በቃ አልባሌ ጉልታ መዋል ጀመርኩኝ። ከወንዶች ጋር ነው ውሌም ከነሱ ጋር ነው። በቃ ጀመርኩኝ፣ እናጭሳለን። በቃ እንደዛ አይነቶች ጀመር። ስለሌላ ላይፍ ምናምን ምንም በቃ ምን መስሉ አይታየኝም ከነሱ ጋር አቅም አለው ከነሱ ጋር እውላለሁኝ አደርጋለሁኝ በቃ የተለመደ ባህሪ በቃ የተለመደ ነገር አረኩትኝ ምንም በቃ ሌላ ሀሳቦች እንደዚህ ናቸው ጥፋት ናቸው ብሎ የሚባል ነገር ምንም ባይሚሮ አይመጣም እና ሁሉም በተደጋጋሚ እንደዛ ነው አማራቅ ብዙ ጊዜ ሆነኛል ይህን አልብዬ ልግልጽ ላችል ካምፓስ ከገባ በኋላ በቃ ብዙ ሰዓት እዛ ውስጥ ቆች ውስጥ ውጤቴ አሪፍ ነበረ አዎ ብዙ ጊዜ አልገባምም አልማርምም በብዛት ሱሴ ጋ ነው ማደላውኝ እንድትጨመረ ከአስተማሪዎች ጋርም በተመሳሳይ እንደነሱ አደርግ ነበረ፣ ምክንያቱም እነሱ ይፈልጉኝ ነበረ። አስተማሪዎቹ ማለት ነው። ብዙ ጊዜ ውጤ አለባበስ ነው የምለብሰው፣ አጭር ቀሚሶች ምናምን ለብሳለሁ እና እነሱም አቋሜን አይተው ምናምን ይፈልጉኛል። ስለሚፈልጉኝ ደግሞ ሶሴን ለማርከት እነሱን እጠቀማለሁ አንደኛ፣ ሁለተኛ ደግሞ ውጤት እንዳይቀር ብዬ ከነሱ ጋር ማድረግ ጀመርኩ። አሁን ከነሱ ጋር በማድረግ ሰዓት የሌለኝን ውጤት ይሞልኛል። እኔ ግን ያንን ተጠቅም ይህ ክላስ አልቀባው እነሱ ስለማድረግ አሁ እንደዛ ማድረገው ነበረ። ከዛም በኋላ ለውጤት ስም ከአስተማሪዎች ጋር እያደረግኩ እናንዳንድ አስተማሪዎች ደግሞ አሉ እንደዚ አይነት ነገር የማይፈልጉ በክላሳቸው ላይ ሃርዳሉ በእነሱ ለጊዜ ሰዓት ገባለኝ። እነዛ ደግሞ እንትን ብየላቸው በሚሸፍኑ ሰዓት ወደ ሌላኛው ሶስ ይሄዳለን። ምክንያቱም ሁለት ነገር እየተጠቀምኩ ነው። አንደኛ ረካቴ ራሴን ሶስ እየረካውኝ ነው በነሱ ሁለተኛ ደግሞ እዛ ጋ ውጤቴ እንትን ስለሚልልኝ ለውጤቴ ብዬ ከነሱ ከሌላኞቹ ጋር ውጤቴ እንዳይበላሽ ብዬም በነሱ ክላስ እገባለሁ። ምክንያቱም እናቴ እንደነገርኩ እንጀራ እየሸጠች ያሳደገችኝ ያንን መርሳት አልፈልግም። ለእሱ ጥሩ ደረጃ ላይ ለመድረስ ትጣጣራለች፣ ያንን አረሳም። ግን ያም ሆኖ ግን እኔ ያለሁበት ደረጃ መጥፎ እንደሆነ አውቃለሁኝ፣ ግን ያም ሶሴ መተው አልቻልኩም። እናንተ ጋርም የመጣሁት ያንን ስላየሁኝ ነው። በጣም ብዙ እንትን ስላልኩኝ በዛ ክፍተት ይሄን ሙሉ አር እያረኩ ያለሁት አብሬ በመውጣት ሰዓት ውጭ ላይም ብዙ ነገሮች አደርጋለሁ። ምክንያቱም ከጓደኞች ጋር ሙሉ ጓደኞች ወንድ ናቸው። እንቅማለን፣ እናጭሳለን። ብላችን እንደዚህ ነው። ትምህርት ቤት ላይፋችን እንደዛ ነው። አብዛኛው ተማሪ እንደዛ ነው የምናደርገው። ምን የሆነ ሰዓት ላይ በዛ ሰዓት እንደዛ እያረኩኝም ምን ሰዓት መጀመሪያ ያገኘሁት ልጅ ጋር የወሰደ ቦታ መሄድ ጀመርኩኝ። እዛ ሲሄድም ጨለማ ቦታ ነው፣ ብዙ ሰዎች እዛ እንትን የሚሉበት ነው። ብቻህን ስትሄድ ስትሄድ እዛ ወንዶች ታገኛለህ ብለው ያስባሉ፣ እዛ ይሄዳሉ። እኔም አንዴ ጋር ሄጅ እዛ ወንዶችን የሚያረጉትን ነገር ማየት ጀመርኩኝ። እና ማክስማ አድርጌ እዛ እንትን ማለት ጀመርኩኝ። ከዛም ለማግኘት እንትን ለማለት እዛ ቦታ ሄድ ነበረ በተደጋጋሚ ምክንያቱ አብሮን የሚውሉ ልጆች በሱስ ምክንያት ብዙም በነሱ እየረካሁ አይደለም። እንትን በጣም እየጨመረብኝ ይመጣ እና ለመርካት ስለ እዛ ብቻዬን ሄድኩኝ። እዛ ሂጄ ተቀመጥኩ፣ ከነሱ ጋር ማድረግ ጀመርኩ። እዛ በሚመጡ ይመጣሉ ወንዶች ምናምን፣ ሁሌ እዛ ምሽት አይታይም ጨለማ ስለሆነ እዛ ይደሩ ሴቶችም ወንዶችም አሉ እኔም በዛ ሰዓት ከነሱ ጋር ከተለያዩ ወንዶች ጋር እዛ እየሄድኩ ምንም ማድረግ ጀመርኩ። ግን ብዙ ጊዜ በማድረግበት ሰዓት ብዙ ነገሮች ይፈጠራል። ከእነሱ ጋር የማልስማማበት ነገር አለ። ብዙ ጊዜ ወንዶች ያንን የሚያደርጉት ሌላ ነገርም ለመማር ምናምን። አሁን ብዙ ጊዜ ወንዶች ማድረግ የሚፈልጉት በተለያየ መልኩ ተፈጥሯዊ ባልሆነ መልኩ ያስባሉ። እኔም እንደዛ ወይ ንጹህ ወይ ወይጠር ሆኛ አይደለም እንደዚህ ግን፣ ብዙ ጊዜ የሚፈልገው በተፈጥሯዊ ማድረግ ነው። እነሱ ግን በተለያየ መንገድ ማድረግ ነው የሚፈልጉት። እንደኛ መመገብ በምትችልበት በኩል ብዙ ነገር ይጠይቋል። እና በዛም በዛም ከወንዶች ጋር ብዙ ጊዜ አልስማማም ነበረ። እና ከነሱ ጋር ያለኝ ሪሌሽን ይቀንሳል። ቋሚ ነገር ለመያዝ እራሱ አይመችም። ምክንያቱም አንደኛ የእሱ ስለምድሃል ልጆች በጣም የሚፈልጉት ነገር ከፍ ያለ ነው እና በተመሳ ተለያየ ነገር እናርግ ይሉሃል። እና በዛ ሰዓት ከልጆች ጋም ይጣላለሁ። አልፈልገውም፣ ያንን ነገር ማድረግ አልፈልገውም። እና ሁሌም እንደዛ ሆነ ማለት ነው ላይፌ